አጥንተናል የሚሉ ሰዎች በሙሉ ብዙ ነገር ይላል። ይህን መጽሐፍ መርምረናል ይላሉ። ይሄን መጽሐፍ የመረመረ ይሄን መጽሐፍ እንደሚገባው ያጠና ሰው ከኢየሱስ በስተቀር ሌላ አምላክ ሊያገኝ አይችልም። ወይም ሌላ መጽሐፍ ነው ሲያጠና የነበረው ማለት ነው እንጂ፣ ወይም በሌላ መጽሐፍ ነው ይሄን መጽሐፍ ሲያጠና የነበረው እንጂ መጽሐፉን እያጠና አልነበረም። ወደ እኔ ኑ እኔም አሳርፋቸዋለሁ። ወደ እነርሱ አንሄድም። እዚህ ወደ እነርሱ የሚሄድ ሰው እረፍት የለውም፣ አያገኝም፣ ዝም ብሎ የውሸት ነው። ይህን መጽሐፍ እንድናጠና እግዚአብሔር እርቶናል። ለምን ወደ ኢየሱስ ነው። አሙራችን፣ አሙልኳችን፣ ዝማሪያችን ሌላ ነገር አያሳየንም። አብ ሲባል፣ ወልድ ሲባል፣ መንፈስ ቅዱስ ሲባል፣ ጌታ ሲባል፣ እግዚአብሔር ሲባል፣ አምላክ ሲባል፣ አማኑኤል ሲባል፣ አልፋና ኦሜጋ ሲባል፣ ምንም ግር የሚለን ነገር የለም። ደግሞም በባሕር አጠገብ መጣ፣ ሕዝቡም ሁሉ ወደ እርሱ መጡና አስተማራቸው። እግዚአብሔር ይመስገን። አንደኛው ወደ ኢየሱስ መምጣት። ሕዝቡ ሁሉ ወደ ማን መምጣት ያለበት ወደ ኢየሱስ ነው። አንድ ሰው ሁለት ሰው ግማሹ ወደ ሌላ እንደዛ አልነበረም። ሕዝቡ ሁሉ ወደ እርሱ መጡ ነው። እግዚአብሔር ይመስገን። የሚመጣው ወደ እርሱ ነው ወደ ኢየሱስ ነው የሚመጣ። ሌላ የሚመጣበት ሌሎች የሉ። በማቴዎስ ወንጌል ምዕራፍ ማን ነው፣ 11 ላይ እኔ የዋህ በልቤም ትሑት ነኝና ከእኔም ተማሩ ብሏል። ብሎ ሰው ሁሉ በቃ ከኢየሱስ እማራለው ምናምን፣ ኢየሱስ ያስተምረኛል ምናምን ብዙ ቦታ ይባላል። ይህ መጽሐፍ ቅዱስ እናነባለን የሚሉ ሰዎች በተለያየ የእምነት ክፍል ውስጥ ሆነው ይህን ጥቅስ ኢየሱስ ያስተምረናል፣ ከኔ ተማሩ ብሏል ምናምን ይባላል ነው ዝም ብሎ ማንንም አያስተምርም። እነ ማንን ነው የሚያስተምረው? ወደ እርሱ የመጡትን ነው። እግዚአብሔር ይባረክ። ወደ እርሱ ለመምጣት መፍቀድ አለብን። ምን ለማድረግ እሱ እንዲያስተምረን። እግዚአብሔር ይመስገን። ወደ እነርሱ አይመጣም፣ ወደ እርሱ ነው የሚመጣው? አንድ ነው እንጂ አሁን አንዳንዶቹ ወደ ኢየሱስም ይመጣሉ ሌሎችም ከኢየሱስ አጠገብ ሌሎችም አሉ ብሎ ስለሚያስቡ ወደ እነርሱ ነው መምጣት የሚፈልጉት። እግዚአብሔር ይመስገን። ወደ እርሱ ነው፣ ወደ ኢየሱስ ነው የምትመጣው። ኢየሱስ ያስተምራል። አንደኛው እሱ ነው። ሕዝቡ ሁሉ መምጣት ያለበት ደግሞ ወደ እርሱ ነው። ጌታ ኢየሱስ ክርስቶስ ይመስገን። ይህን የምላችሁ አንዳንድ የሚገርሙኝ ጥቅሶች አለ። ይሄ መጽሐፍ ይገለበጣል፣ ይሄ መጽሐፍ ይነበባል፣ ይህን መጽሐፍ እናውቃለን ይባላል። በብዙ የዚህ የስነ መለኮት ትምህርት ተምረናል ወይም ቴዎሎጂ አጥንተናል እንዲህ የሚሉ ሰዎች በሙሉ ብዙ ነገር ይላሉ፣ ይህን መጽሐፍ መርምረናል ይላሉ። ይሄን መጽሐፍ የመረመረ ይህን መጽሐፍ እንደሚገባው ያጠና ሰው ከኢየሱስ በስተቀር ሌላ አምላክ ሊያገኝ አይችልም። ወይም ሌላ መጽሐፍ ነው ሲያጠና የነበረው ማለት ነው እንጂ ወይም በሌላ መጽሐፍ ነው ይህን መጽሐፍ ሲያጠና የነበረው እንጂ መጽሐፉን እያጠና አልነበረም ማለት ነው። ዮሐንስ ወንጌል ምዕራፍ አምስት ላይ እኔና እናንተን እግዚአብሔር እርቶናል ብዬ እኔ ማምነው ይሄን መጽሐፍ እንድናጠና እግዚአብሔር እርቶናል። ለምን ወደ ኢየሱስ ነው አእምሯችን፣ አሙልኳችን፣ ዝማሪያችን ሌላ ነገር አያሳየንም። እግዚአብሔር ይመስገን። አብ ሲባል፣ ወልድ ሲባል፣ መንፈስ ቅዱስ ሲባል፣ ጌታ ሲባል፣ እግዚአብሔር ሲባል፣ አምላክ ሲባል፣ አማኑኤል ሲባል፣ አልፋና ኦሜጋ ሲባል ምንም ግር የሚለን ነገር የለም። እግዚአብሔር ይመስገን። ሁሉም ወደሱ ነው የሚያመለከተው። ዮሐንስ ወንጌል ምዕራፍ አምስት ቁጥር ሰላሳ ዘጠኝ ላይ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል እና እነሱን ትመረምራላችኋል፣ መጽሐፍቱን ታገላብጣላችሁ፣ ታገላብጣላችሁ ትሉታላችሁ እነርሱም ስለ እኔ የሚመሰክሩ ናቸዋል። ነገር ግን ህይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም አለ። እነርሱም ስለ እኔ የሚመሰክሩ ናቸው። ያ የምታገላብጡት መጽሐፍ በሙሉ አገላለጹን እየቀያየረ አነጋገሩን እየቀያየረ ይናገር እንጂ ስለ እኔ የሚመሰክሩ ናቸዋል ስለ እኔ አብ ብሎ ቢናገር ትንሽ ደግሞ ገልበጥ አድርጎ ወልድ ብሎ ቢያስቀምጠው፣ ደግሞ ስለ መንፈስ ቅዱስ ቢያወራ፣ ወይ ጌቶች ጌታ ቢል፣ የነገስታት ንጉስ ቢል፣ እነዚህ ሁሉ መጽሐፉ በሙሉ ሌላ ነገር የለውም። ሁለተኛና ሶስተኛ ተተራኪ የለም። መጽሐፉ በሙሉ ምስክርነቱ ስለ እኔ ነዋል። ወደ ኢየሱስ ነው መምጣት ያለብን ልባችን መንፈሳችን ምንም ሳይቀፋፈል መጽሐፉ እንደሚለው በፍጹም ልባችሁ በፍጹም ነፍሳችሁ በፍጹም ኃይላችሁ ነው የሚለው። ስለዚህ ምንም የሚቀፋፈል ነገር ሳይሆን ወደ ኢየሱስ ስንመጣ ኢየሱስ ያስተምረናል። እግዚአብሔር ይመስገን። አንድ ነገር ልንገራችሁ፣ እኔና እናንተ ፈቃደኝነታችን ይቀጥል እንጂ ኢየሱስ የሚያስተምረው ህዝብ ነን ኢየሱስ የሚያስተምረው ከኢየሱስ የሚማር ህዝብ ነው። መንፈሳዊ አሰራር ስለሆነ ምናልባት እንዲህ በስጋ ግምት ላይገባን ይችላል። ለምን መሰላቸው? ኢየሱስ የሚያስተምር እኛ ወደ ኢየሱስ ብቻ ነው ይመጣል። ሌላ ሁለተኛ አካል፣ ሶስተኛ አካል አይታየንም። ወደ እሱ የሚመጡትን ደግሞ ያስተምራቸዋል። እግዚአብሔር ይመስገን። እናንተ ሸክማችሁ የከበደ ወደ እኔ ኑ፣ ወደ እኔ እኔ ፕሮና ፈርስት ፐርሰን ሲንጉላር ነው። ወደ እኔ ነው ያለ። እግዚአብሔር የተመሰገኘ። ወደ እኔ ኑ እኔም አሳርፋቸዋለሁ። ወደ እነርሱ አንሄድም። እዚህ ወደ እነርሱ የሚሄድ ሰው እረፍት የለውም፣ አያገኝም። ዝም ብሎ የውሸት ነው፣ ምጥ ነው። እግዚአብሔር ይመስገን። ወደ እኔ ወደ አንዱ ወደ እሱ የመጣ ግን እረፍት ታገኛላችኋል ጌታ ኢየሱስ ክርስቶስ የተመሰገነ ስለዚህ ምን አለ ማለት ነው ወደ አንዱ ስትሄዱ አንድ መማር አለ አስተምራችኋለሁ አለ ወደ እኔኑ አስተምራችኋለሁ በሁለተኛ ደረጃ ደግሞ አሳርፋቸዋል እውነተኛ እረፍት ያለው ወደ ኢየሱስ ብቻ በመምጣት ነው ከኢየሱስ ውጪ ሌሎች የሚመጣበት አለ የሚሉ ሰዎች ትልቅ ስህተት ውስጥ ነው ያሉት። ያልገባቸው ነገር አለ። ጌታ የጌቶች ጌታ ሲል፣ የአማልክት አምላክ ሲል፣ አብ ሲል፣ ወልድ ሲል፣ መንፈስ ቅዱስ ሲል ምን እንደሆነ ግር ብሏቸዋል። ግር ብለው ግር እንዳላቸው እንዳይኖሩ ከፈለጉ ቅድም እንደተነጋገር ነው በንስሐ ራሳቸውን ዝቅ አድርጎ መቅረብ ይጠይቃል። ያንን ለመረዳት እግዚአብሔር ይመስገን። ከዛ በኋላ ግን እንዲያስተምረን ከፈለግን ወደ ኢየሱስ፣ እረፍት ከፈለግን ወደ ኢየሱስ። ወደ እኔ እንጂ ወደ እኔም። እንደገና ደግሞ አንዳንድ እኔ ጋር ወረፋ ከበዛባችሁ ደግሞ በዚህ በኩል ሌላኛው አለ፣ ወደ እሱ፣ በዚህም ደግሞ ሌላ ስላለ ብዙ፣ እኔ ላይ ሰልፋችሁን እኔ ላይ አታብዙ፣ ወደዚህኛውም፣ አንዳንዴ ምክንያቱም ያው ተመሳሳይ ችሎታ ስለሆነ ያለን በዚህ ጋር ያለውም በዚህ ጋር ያለውም እኩል ችሎታ ስላላቸው ግማሾቻችሁ በዛ በኩል ግማሾቻችሁ በዚህ በኩል ተሰለፉ የሚባል ነገር የለም። ሁላችንም ወደ እኔ ወዳለው ነው የምንሰበሰቡ። እሱም ኢየሱስ ነው። ጌታ ኢየሱስ ክርስቶስ ይባላል። ሁለት ወይም ሶስት ናችሁ በስሜ በምትሰበሰቡበት እኔ በመካከላቸው ሆናለሁ ያለ እነርሱ የሚባል አይመጡ እኔ ነው ያለው እሱ ነው እራሱ ነው ራሱ ነው። በልዩ ልዩ መንገድ ይገለጥ እንጂ እራሱ ነው የሚመጣ በመንፈሱ ቢገለጥ እሱ፣ በአካሉ ቢገለጥ እሱ፣ አማኑኤል ቢሆን እሱ። እግዚአብሔር ይመስገን። በጣም ብዙ ሰዎች ኢየሱስን የእግዚአብሔር ልጅ ብቻ ብር ተብሎ እንዲታሰብ የሚፈልገዋል አይደለም። ኢየሱስ የእግዚአብሔር ልጅም ነው፣ ሰው ሆኖ ስለመጣ ሰው ሆኖ ስለተገለጠ መጽሐፍ ቅዱስ የእግዚአብሔር ልጅ ይለዋል። ግን አማኑኤል ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ቢሆን ኖሮ አማኑኤል አይባልም። አማኑኤል ማለት የእግዚአብሔር ልጅ ከኛ ጋር ሆነ ማለት አይደለም። አማኑኤል ማለት ራሱ እግዚአብሔር ከኛ ጋር ሆነ ማለት ነው እንጂ የእግዚአብሔር ልጅ ከኛ ጋር ሆነ ማለት አይደለም። ስህተት ነው። ኢየሱስን የእግዚአብሔር ልጅ ብቻ ነው መባል ያለበት አብ መባል የለበትም የሚሉ ሰዎች አማኑኤል ብለው ሊጠሩት አይገባም። ምክንያቱም አማኑኤል ማለት የእግዚአብሔር ልጅ ከኛ ጋር ሆነ ማለት አይደለም። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ስለዚህ ነው በብዙ ቦታዎች ላይ ይሄንን ነገር አጠንክሮ የሚናገሩ። ጌታ ኢየሱስ ይመስገን። ስለዚህ ወደ ኢየሱስ ብቻ መሄድ ጥቅም አለው የሚለውን ነገር ያሳየናል። ህዝቡ ሁሉ መምጣት ያለበት ወደ ኢየሱስ ነው። ወደ ኢየሱስ ከመጣን ደግሞ ያስተምረናል።